የደህንነቱ ሰው ጌታቸው አሰፋ ዝምታውን ሰብረዋል። በአደባባይም ብዛም የማይታዩት አቶ ጌታቸው አሰፋ ከሰሞነኛው የመቀሌ ፖለቲካዊ ትዕይንት ጀርባ እንዳሉበት ታውቋል። ሕወሓት በበኩሉ ከአራት ኪሎ ጋር ልንዋጋ ከጫፍ ደርሰናል ብሏል። በዝርዝር እናስደምጣችኋለን። ጦሩ በጀት አጠረውም። የኢትዮጵያን ጉሮሮ ለማነቅ ድንበር ላይ አሰፍስፎ የነበረው ጦር ወገቡ ዝሏል። በጀት እንዳጠረውም ታውቋል። ሰራዊቱ የገጠመውን የበጀት እጥረት ተከትሎ አሜሪካን ጨምሮ ምዕራባውያን ሀገራትን እየተማጸነ ነው። ትሰሙታላችሁ። በሻዕቢያ በአሰቃቂ ሁኔታ ስለተገደለው ኢትዮጵያዊ ኮሎኔል ኮሎኔል በዛብ ጴጥሮስ ጠቅላይ ሚኒስትር አብይ አነጋጋሪ አስተያየት ሰጠዋል። እንደ ፀጉር ቅማል እናራግፋቸዋለን ሲሉም በዛሬው ዕለት የተናገሩት አብይም ስለ ኮሎኔሉ ከባድ አስተያየት ሰጠዋል። ይህን ተከትሎ የሻብያ ፕሮፓጋንዳ ልሳናት ለጠቅላዩ ንግግር ምላሽ ሲሰጡ ውለዋል። እንመለስበታለን። ሩሲያ አዲሱ የአሜሪካ የደህንነት ስትራቴጂ ከራይዋ ጋር እንደሚጣጣም መግለጿን በተመለከተ በውጭ ዜና ዘገባችን ይዘነዋል፣ ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላውን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የደህንነቱ ሰው ጌታቸው አሰፋ ዝምታውን ሰብሯል። በአደባባይ እምብዛም የማይታዩት አቶ ጌታቸው አሰፋም ከሰሞነኛው የመቀሌ ፖለቲካዊ ትዕይንት ጀርባ እንዳሉበት ታውቋል። ህወሓት በበኩሉ ከአራት ኪሎ ጋር ልንዋጋ ከጫፍ ደርሰናል ብሏል። የህዋቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ጄኔራል ታደሰ ወረደን አባረው ስልጣን ለመቆጣጠር ዘመቻ መጀመራቸው ተሰምተዋል። ከዚህ ዘመቻ ጀርባ ጌታቸው አሰፋ አሉበት። ደብረ ጽዮን ስልጣን ለመቆጣጠር በጄኔራሉ ላይ የተቀናጀ ዘመቻ እንዲካሄድ የሰጡት ትእዛዝ በፕሮፓጋንዳና በኃይል እንዲካሄድ ትእዛዝ ሰጠዋል ተብሏል። የህዋቱ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል የጄኔራል ታደሰ ወረደን ስልጣን ለመቆጣጠር እየሰሩ ነው ተብሏል። ደብረ ጽዮንን ወደ ፕሬዝዳንትነት ለማምጣት በተጀመረው እንቅስቃሴ ለጠቅላይ ሚኒስትር አብይ አህመድ አስተዳደር አልጨበጥ ብለው መቀሌ የተደበቁት የደህንነቱ ሰው ጌታቸው አሰፋ አሉበት ተብሏል። የደብረ ጽዮን ቡድን የነደፈው ስልት ጄኔራል ታደሰ ላይ የተቀናጀ ዝምቻ በመክፈት በህወሓት ካድሪዎች ከላይ እስከ ታች መምራት አልቻሉም የሚል ስም ማጥፋት ነው ተብሏል። እንዲሁም ጄነራሉ የጠቅላይ ሚኒስትር አብይ አህመድ ሹመኛና አጀንዳ አስፈጻሚ እንጂ የትግራይን ጥቅም ለማስከበር የቆሙ አይደሉም የሚል መሆኑ ተጠቁሟል። በዚሁ ጄነራል ታደሰን ከስልጣን የማንሳት ዘመቻ የህወሀት ካድሬዎችና የጦር አመራሮች ወደ መቀሌ ተጠርተዋል ተብሏል። መቀሌ የተጠሩት የህወሓት ካድሬዎችና የጦር አመራሮች ጀኔራል ታደሰ ከስልጣን ተወግደው ደብረ ጽዮን ይተኩ በሚለው ሀሳብ ላይ ከተስማሙ መፈንቅል አስተዳደሩ ይቀጥላል ተብሏል። ደብረ ጽዮንን ወደ ሥልጣን ለመመለስ ኃይል የታከለበት እንቅስቃሴ ጀመሩት። የፕሪቶሪያ ስምምነት ስለፈረሰ ከጦርነት በፊት ወደ ነበረው ሁኔታ ለመመለስ በሚል ነው። ከጦርነቱ በፊት የፌዴራል መንግስት የጨረቃ ምርጫ ባለው ክልል አቀፍ ምርጫ ህዋት አሸንፎም ደብረ ጽዮን ፕሬዝዳንት መሆናቸው ይታወሳል። ጊዜው አስተዳደሩን ሽባ ያደረገው የደብረ ጽዮን ቡድን ከኤርትራ ጋር የጀምረውን ግንኙነት ለማጠናከር ጄኔራል ታደሰን ማስወገድ የግዴታ ሆኖበታል ተብሏል። ይህ በእንዲህ እንዳለ ህወት ከብልጽግና ጋር ልንዋጋ ነው የሚል መግለጫ አውጥቷል። ከፌዴራል መንግስቱ ጋር ከፍተኛ ውጥረት ውስጥ የገባው ህወት ዳግም ጦርነት ሊቀሰቀስ የሚችልበት ሁኔታ እየጨመረ መሆኑን አስታውቋል። ዓለም አቀፉ ማህበረሰብ የፕሪቶራ ስምምነት ከውድቀት የሚታደግበት ጊዜም አሁን ነው በሚል ርዕስ አዲስ መግለጫ አውጥቷል። በመግለጫው ዓለም አቀፉ ማህበረሰብ እርምጃ ባለመውሰዱ የፌዴራል መንግስት ሁሉን አቀፍ ዘመቻ ከፍቶብኛል ብሏል። ህወሓት በመግለጫው የፕሪቶሪያ ግጭት ማቆም ስምምነት የመፍረስ አደጋ እየተባባሰ መጥቷል ብሏል። የፕሪቶሪያ ስምምነት አደጋ ላይ የወደቀው ዓለም አቀፉ ማህበረሰብ በተደጋጋሚ ያቀረብኩትን ጥሪ ተቀብሎ ምላሽ ባለመስጠቱ ነው ሲልም ክስ አሰምቷል። ዓለም አቀፉ ማህበረሰብ ስምምነቱን ፍጹም ከመፍረስ ለማዳን የኢትዮጵያን መንግስት እርምጃ በጊዜው ማስቆም አልቻለም ሲልም አክሏል። በዚህም የስምምነቱ የመፍረስ አደጋም ተባብሶም ወደ ሌላ ደም አፋሳሽ ጦርነት የምግባት አደጋም እየጨመረ መሆኑን ህዋት በመግለጫው ጠቁሟል። የኢትዮጵያ መንግስት ሁሉንም ጥሪዎች ችላ ብሎ ለማንበርከክ ሁሉንም አይነት ዘመቻዎች እያደረገ ነው ሲልም ህዋት በመግለጫው ከሷል። ህዋት ብካ ኢህአዲነት የፈረጀው ቡድንንና የኢትዮጵያን መንግስት በቅንጅት ትግራይን የማሸበር እንቅስቃሴ እያደረጉ ነው ብሏል። ጦሩ በጀት አጠረው። የኢትዮጵያን ጉሮሮ ለማነቅ ድንበር ላይ አሰፍስፎ የነበረው ጦር ወገቡ ዝሏል፣ በጀት እንዳጠረውም ታውቋል። ሰራዊቱ የገጠመውን የበጀት እጥረት ተከትሎም አሜሪካን ጨምሮ ምዕራባውያን ሀገራትን እየተማጸነ ነው። ሶማሊያ እንዳንገባም የበጀት እጥረት እንቅፋት ሆኖብናል ሲሉ የግብፅ የውጭ ጉዳይ ሚኒስትር ተናግረዋል። የግብፅ የውጭ ጉዳይ ሚኒስትር በድር አብድላቲም በኳታር እየተከናወነ ባለው ድዋ ፎረም ላይ ባደረጉት ንግግር በሶማሊያ ያለውን ችግር ለመቅረፍ ዓለም አቀፍ ቅንጅት እንደሚያስፈልግ አስረድተዋል። በንግግራቸው አንዳንድ አካላት ቀጠናውን የፍክክር ሜዳ ለማድረግ ጥረት እያደረጉ ነው ያሉት ሚኒስትሩም ጨምረውም እንደዚህ አይነቱ አካሄድ ለሶማሊያ የግዛት አንድነትና በቀይ ባህር አካባቢ ላለው መረጋጋት ስጋት እየፈጠረ መምጣቱን አስታውቀዋል። ሶማሊያን ለግብፅ ለዓረብና ለአፍሪካ ብሔራዊ ደህንነት ቁልፍ ናት በማለት የገለጹት ሚኒስትሩም አገራቸው በሶማሊያ ላይ ያላት ፖሊሲ የግዛት አንድነቷን የሚያረጋግጥ እንደሆነና ማንኛውንም አይነት ይህንን የሚጻረር የተናጠል እርምጃ የማይቀበል መሆኑን አስታውቀዋል። አገራቸው የሶማሊያን መንግሥት አቅም ለመገንባት የሚያስችሉ የተለያዩ ድጋፎችን ስትሰጥ መቆየቷንና በዚህም እንደምትቀጥልበትም አስረድተዋል። በድር አብዱላቲ ሲቀጥሉ ለሶማሊያ መረጋጋት ወሳኝ የሆነውን የአፍሪካ ሕብረት የሰላም አስከባሪ ኃይል ያለንን ድጋፍ እንገልጻለን በድጋፋችንም እንቀጥላለን ብለዋል። በሰላም አስከባሪው ኃይል ውስጥ ግብጽ ወታደሮቿን ለመጀመሪያ ጊዜ በሶማሊያ ለማሰማራት ፍቃደኝነቷን ማሳየቷን ያስታወቁት ሚኒስትሩም ይሁንና የበጀት እጥረት እንቅፋት እንደፈጠረባቸው ገልጸዋል። ከቀድሞው ሰላም አስከባሪ ኃይል ወደ አዲሱ ኤሶም በሚደረገው ሽግግር ላይ የበጀት እጥረት ማጋጠሙ የሶማሊያን መረጋጋት ስጋት ውስጥ እንደከተተው ጠቅሰው ዓለም አቀፉ ማህበረሰብና አጋሮች ባስቸኳይ የገንዘብ ድጋፍ እንዲያደርጉ ጥሪ አቅርበዋል። በኢትዮጵያና በግብፅ መካከል ያለው ውጥረት ሲባባስ በአንጻሩ በሶማሊያና በግብፅ መካከል ያለው ግንኙነት መጠናከሩ ይታወሳል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆኖ የግብፅ ሁለት ወታደራዊ አውሮፕላኖች በሶማሊያና ከተማ ሞቃዲሾ የጦር ጀኔራሎችንና መሳሪያዎችን ይዘው ማረፋቸው ይታወሳል። የግብፅ ጦር በሶማሊያ መሬት መስፈሩም በኢትዮጵያ ዘንድ በበጎ አልታየም። ግብፅ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልኮን አትሚስ የሚተካው አዲስ የሰላም አስከባሪ ተልኮ ውስጥ በተለያዩ ጊዜያት የሚሰማሩ አስር ሺህ ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብፅ ሰራዊት በሶማሊያ መሰማራቱም ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ ባለፈው ሳምንት ከቢቢሲ ፎከስ ኦን አፍሪካ የተጠየቁት የግብፅ የውጭ ጉዳይ ሚኒስተርም ባድር አብዱላቲም የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽ ሰጠዋል። ሶማሊያ አሸባሪዎች እንድታሸንፍ ለመርዳት በአፍሪካ ህብረት ተልእኮ ውስጥ እየተሳተፍን ነው። እኛ ከሶማሊያና ከአፍሪካ ህብረት በቀረበልን ጥያቄ መሰረት ነው እየተሰማራ ነው ብለዋል። ከኢትዮጵያ በኩል ስለሚነሳው ስጋት በድጋሚ ተጠይቀው በግልጽ እንነጋገር። በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ተጠይቀን፣ እንዲሁም ከሶማሊያ መንግስት በጽሁፍ በቀረበ ጥያቄ ነው እየተሰማራ ነው። የሶማሊያን የግዛት አንድነትና ሉዓላዊነትን ለመጠበቅ እንዲሁም አልሸባብ እና ሌሎች የሽብር ድርጅቶችን ለመከላከል እንድናግዛቸው ጥሪ አቅርበውልናል ሲሉ መልሰዋል። በሻብያ በአሰቃቂ ሁኔታ ስለተገደለው ኢትዮጵያዊ ኮሎኔል ኮሎኔል በዛብህ ጴጥሮስ ጠቅላይ ሚኒስትር አብይ አነጋጋሪ አስተያየት ሰጠዋል። እንደ ጸጉር ቅማል እናራግፋቸዋለን ሲሉም በዛሬው ዕለት የተናገሩት አብይም ስለ ኮሎኔሉ ከባድ አስተያየት ሰጠዋል። ይህን ተከትሎ የሻብያ ፕሮፓጋንዳ ልሳናት ለጠቅላዩ ንግግር ምላሽ ሲሰጡ ብለዋል። የአንጋፋው ፖለቲከኛ በየነ ጴጥሮስ ወንድም የሆነው ኮሎኔል በዛብ ጴጥሮስ በኢትዮ ኤርትራ ጦርነት ወቅት በሻብያ እጅ መውደቃቸው የሚታወስ ነው። ኮሎኔሉ በሕይወት ይኑሩ ይሙቱ እስካሁን ድረስ በይፋ የማይታወቅ ሲሆን ቤተሰቦቻቸው ሳይቀርባቸውም የሻቢያውን አገዛዝ በተደጋጋሚ ቢጠይቁም ምላሽ አላገኙም። በዚህም ኮሎኔሉ በሻቢያ ኤርትራ ውስጥ እንደተገደሉ ይታምናል በዛሬው ዕለት የተከበረውን የብሔር ብሔረሰቦች ቀን አስመልክቶ በኮሎኔሉ የትውልድ ስፍራ ሆሳና የተገኙት ጠቅላይ ሚኒስትር አብይ አህመድ ኮሎኔሉን በተመለከተ ንግግር አድርገዋል። ሀዲያ በውትድርና መስክ ጀግናውን ኮሎኔል በዛብ ጴጥሮስን ለኢትዮጵያ ያበረከተ ሕዝብ ነው ያሉት ጠቅላይ ሚኒስትሩ ጀግናው ሙሰሊኒን በዛብ የጀምረውን ጀግናው የሀድያ ወጣት ያሳካዋል ሲሉ ቅስቀስ አድርገዋል። ብልጽግናን ማሳካት ፈታኝ ሂደት ነው ሲሉ የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያውያን ከአባቶቻቸው የወረሱትን ነጻነት ብቻ ሳይሆን የተሸከሙትን የትውልድ አደራ ማሰብ እንደሚጠበቅባቸው አስገንዝበዋል። ጠቅላዩ ስለ ኮሎኔል በዛብ ጴጥሮስ ጀግንነት ማንሳታቸውን ተከትሎ ታዲያ የሻብያ ፕሮፓጋንዳ ልሳናት ኮሎኔሉ ጀግና ሳይሆን ምርኮኛ ነበር ሲሉ ኢትዮጵያ ድንበሯ እንዳይደፈርም የኤርትራን የአየር ክልል በድፍረት በመጣስ ጀብድ የፈጸመውን ኮሎኔል ለማንኳሰስ ሲሞክሩ ለመመልከት ተችሏል። ሩሲያ አዲሱ የአሜሪካ የደህንነት ስትራቴጂ ከራእዩዋ ጋር እንደሚጣጣም ገለጸች። ሩሲያ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ይፋ ያደረጉት አዲስ የደህንነት ስትራቴጂ ከሞስኮ ከራይ ጋር በብዙ መልኩን የሚጣጣም እንደሆነ በመግለጽ አድንቃለች። የትራምፕ አስተዳደር ባለፈው ሳምንት ይፋ ያደረገው ባለ 33 ገጹን የስትራቴጂ ሰነድ አውሮፓ የስልጣኔ ስረዛ እያጋጠማት እንደሆነ የሚተነትን ነው። ሰነዱ ሩሲያን ለአሜሪካ ስጋት እንደሆነች አገር አድርጎ አያቀርብም። ስትራቴጂው ቅድሚያ የሚሰጣቸው ያላቸው ጉዳዮች እንደሆኑ ከዘረዝራቸው ነጥቦች መካከል የውጭ ተጽዕኖን መዋጋት በስፋት የሚደረግ ስደትን ማስቆም እንዲሁም በአውሮፓ ህብረት ውስጥ አለ የተባለውን ሳንሱር መቃወም የሚሉት ይገኙበታል። በርካታ የአውሮፓ ህብረት ባለሥልጣናትና ተንታኞች ሰነዱ ሐሳብን በነጻነት የመግለጽ ጉዳይ ላይ ትኩረት ያደረገበት ምክንያት ላይ ጥያቄ በማንሳት ትችታቸውን አሰምተዋል። ስትራቴጂው ላይ የሰፈረውን የቃላት ምርጫና አገላለጽን የሩሲያ መንግሥት ከሚጠቀመው ጋር አመሳስለውታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሩሲያ መንግስት የዜና ወኪል በሆነው ታስ ላይ በወጣ ቃል መጠየቅ እየተመለከትን ያለነው ማስተካከያም በብዙ መልኩ ከኛ ራይ ጋር የሚጣጣም ነው ሲሉ ሰነዱን አድንቀዋል። ይህንን በጎ እርምጃ እናጤነዋለን ያሉት ቃል አቀባዩ ሞስኮ ጠንካራ ድምዳሜ ላይ ከመድረሷ በፊት ሰነዱን መተንተኗን እንደምትቀጥል ገልጸዋል። የትራምፕ አስተዳደር አዲስ ስትራቴጂ ሩሲያን በተመለከተ ለስለስ ያሉ ቃላትን ተጠቅሞ ተስተውሏል። የዩክሬንን ጦርነት ለመቋጨት ጥረት እያደረጉ ያሉት የአውሮፓ ህብረት ባለስልጣናት ሰነዱ በሩሲያ ላይ የተለሳለሰ መሆኑም ዋሽንግተን ሞስኮ ላይ የተዳከመ አቋም ልትይዝ ትችላለች የሚል ስጋትን ጭሮባቸዋል።